ሰላም፣ ሰላም ጤና ይስጥልን። ውድ ገኛ አብዴት ሲዩ ቤተሰቦቻችን በሀገር ውስጥም ከሀገር ውጭ ያላችሁ በያላችሁበት ፈጣሪ አምላክ ኢየሱስ ክርስቶስ እድሜን ከሙሉ ጤና ጋር አብስቶ ይስጥልናል እያልኩኝ ወደ ዛሬ ሀሳቤ እንግዲህ ከመግባቴ በፊት ግን ለዚህ ቻናል ሊሆነች ያላችን ሰብስክራይብ አድርጉልን፣ ላይክ ሼር አድርጉልን ማለት ነው። ውድ ቤተሰቦቻችን ሁሉም ደግሞ ሀሳብ አስተያየት እየሰጣችሁ ለምታበረታቱን ለሁላችሁም ከልብ ከልብ አመሰግናለሁ። ለምሳሌ እንግዲህ ይዤላችሁ የመጣሁት ርዕሰ ጉዳይ ለምን ነው ብለን የምናከብረው ሰው የምንሰጠውን ክብር ማን ያው ለውዳ ባለቤቴ የሚሰጥ ማኝን ነገር ጥቅጥነ ካስቀምጨል ያን ነገር ማስቀምጥላችሁ እናንተ ለምትወ ለምትወዱ ሰው መጋበዝ ትችላላችሁ። እንደገና ደግሞ እኛ ነው በቻልን አቅም የምንወደውን የምናፈቅረውን ሰው በተደራገራችንን በምን ያህል ደረጃ ነው ሪስፔክት የምንሰጠው ክብር የምንሰጠው የምናከብረው የፍቅራችን የምንገልጸው የሚለውን ነው ለማሳየት በተወሰነ መልኩ ማለት ነው። አንድ ሁለት ወይም ሶስት ግጥሞችን አቅርበላቸኋለኝ ማለት ነው። አንደኛ ህይወቴ ይላል የግጥም ርስ ምንኛ ታደለ ህይወቴ በሞላ ፈጣሪያንችን ሰጥቶኝ ሆነሽልኝ ይመላ መላ የጎደለው ሁሉ በፍቅር ሲሞላ ሆነሽ እያየሁኝ ለነፍሴ ከለላ ምንስ ምንስ ብጽፍልሽ ምንስ ብቀኝልሽ ድምፅ እንኳን ባያምር ላንቺ ብዘፍንልሽ እማ እማ የኔ ቆንጆ ምንስ ባደርግልሽ እንኳን እንኳን ጊዜ ቀርቶ ህይወቴን ብሰጥሽ ስለ ፍቅርሽ ብዬ እግሬ ስር ብነጠፍ ጠዋትና ማታ ባደርግሽ ከፍ ከፍ መታደል እኮ ነው አክብሬሽ አግኝቼሽ! እያልኩኝ ክንፍ ነፍ ዘላለም ኖራለሁ ሳደርግሽ ከፍ ከፍ ቃላት አጣውልሽ ፍቅርሽን መግለጫ ምንጊዜም ምንጊዜም ገኒነሽ ምንጊዜም ህዊነሽ የህይወቴ ምርጫ። ይላል እንግዲህ የመጀመሪያው ግጥም ማለት ነው ውድ ቤተሰቦቻችን። በመቀጠል ደግሞ የማቀርብላችሁ ቤተሰቦቻችን ልብ ይላል የዘላለም ቤቴ ከምድርስ ከሰማይ በልቤ ነዋሪ የኔ ውብ አማ ላይ ከሰማይ የወረድሽ የህይወቴ ሲሳይ የመኖር ትርጉም የልቤ ውብ ጌጥነሽ የኔ የኔ አንደኛዬ አንቺኮ ይዊኮ ልዩነሽ ቀኔን የምታፈኪ የኔ ብርሃን ነሽ ቀና ምታረግኝ ጎዶልዬን ሞልተሽ፣ አኪሜ መምሬ፣ ጓደኛ፣ ሚስጥሬ፣ እናቴ፣ እህቴ፣ ወንድሜ ነሽ ፍቅሬ፣ ጎረቤት፣ ዘመዴ ሁለ መናዬ ነሽ አልዘልቀው ዘርዝሬ። ሁሉንም በአንቺ ውስጥ ለእኔ ተሰጥቶኛል። አንድዬ ፈጣሪ በጣም ይወደኛል። ሁሌም ላመስገነው አንቺን አድሎኛል። በነጋ በጠባ እያልኩ እልል እልል፣ በነጋ በጠባ እያልኩ እልል እልል፣ አቤት አቤት መታደሌ ያንቺ በመሆኔ የኔ እናት ኩራት የህይወት ዘመኔ ውዷ ባለቤቴ የኔ የኔ የልቤ አንድ ምት መከታ ጋሻዬ ዘላለም ኑሪልኝ ፍቅርዬ ገንዬ አምላክ ይጠብቅሽ የኔ አምሳዬ ይላል እንግዲህ ነው። ሁለተኛው ግጥም ነው። እሺ በሶስተኛ ደረጃ ደግሞ ውዶች እንግዲህ የማቀርብላችሁ ደግሞ ይህን ይመስላል። በህይወት ዘመኔ በህይወት ዘመኔ ለመጀመሪያ ፊት ያው፣ እርሱ ልንገራችሁ ፍቅርናሽ ነው የሚለው እርሱ ማለት ነው። በህይወት ዘመኔ ልትወንከጎኔ ከግራዋ ጥንቲ ተገኘች ህይዋኔ ገንዬ ህይውዬ ለትሆኝ ሚስቴ፣ ከልቤ ገብተሻል ሆነሽ መድኃኒቴ፣ ለእኔ ተሰጥተሻል እንዲያምር ህይወቴ፣ ገንዬ ህይውዬ የኔ ህይወት አካልስ ትንፋሴ ሁሉ ነገሬ ነሽ ለነፍሴ ፍቅሬ ሱሴ የማትጠገቢ መልካም ልበቀና እና ተሰጠሽኝ ከላይ ህይወቴ እንዲቀና በደስታ እንድኖር በአንችን ድጽናና ፈጣሪ አንችን ሰጠኝ ህይወቴ ነሽና፣ ገንዬ ይውዬ ከፍቅረሽ ከሁሉ ይበልጣል፣ ባይበሉ ባይጠጡ ከአንቺ ጋር ይኖራል። ገንዬ ኮ ፍቅረሽ ከሁሉ ይበልጣል፣ ባይበሉ አይጠጡ ከአንቺ ጋር ይኖራል። የኔ ፍቅሬ ገኒ ህዊ ተፈጥሮሽ ይለያል። አንቺን በማግኘቴ ህይወቴ ተሟልቷል። ርቆ የነበረው የጎደለው ደስታ በልቤ ውስጥ ገብቷል። ቦታውን አግኝቶ በፍቅርሽ ውብ ሆኗል። እማ ወቻለው እኔያ ፍቅርሻለሁ ሁሌም ቀንማታም ስለአንቺ አስባለሁ። ህዊዬ ገንዬ የኔ ውድ እሳሳልሻ አለው! በፍቅር በደስታ ከአንቺ ጋር እኖራለሁ ዘውትር፣ ማይቀየር ፍቅርን ሰጥሻ አለው። የኔ ልበቀና የኔ ቀን ሐሳቢ ከእኔ ጋር እስካለሽ ምንም አታስቢ። ከፈጣሪ በታች እኔ ያለው ከጎንሽ፣ በጣም የማከብርሽ፣ በጣም የምወድሽ፣ እኔ ያንቺው ባለኝ፣ ፍቅርን የምሰጥሽ የኒዬ ይውዬ የኔ እማክያ፣ የልቢ አንድ ምት፣ የልቢ መመኪያ፣ የመኖሪ ሚስጥር፣ የኔዋ መከበሪያ፣ የኔ መከበሪያ ገንዬ፣ ቤት ነሽ የልቤ መኖሪያ፣ የመኖሪ ሚስጥር፣ የኔ መከበሪያ ገንዬ፣ የውዬ ቤት ነሽ የልቤ መኖሪያ፣ ይላል ሶስተኛው ግጥም ማለት ነው ወደ ተመልካቾቻችን ማለት ነው። እና አንዳንዴ የሚሰማን ነገር እንዲህ ስንገልጽ ደስ ይላል ማለት ነው። ሌላ አንድ ልጨምርላችሁ እና ቪዲዮም ትንሽ ልዩ ነሽ ይላል ልዩ ነው ተፈጥሮሽ ውበት ድምግባትሽ፣ ግን ይህ ይህ የኔ ልዩ የልብ ውብ ጌጥ ነሽ ከእንስቶች መሃል አንቺ ትለያለሽ። ፍቅርን የመሰጪ እውነተኛ ሰው ነሽ። እኔስ እኔስ ቃላጣውኝ ቃል ፍቅርሽን መግለጫ ፈጣሪ የሰጠኝ የልቤ ውስጥ ዋንጫ ህይወቴ ነሽ አንቺ የክብሬ መግለጫ እማ ወድሻለሁ፣ እኔ አፍቅርሻለሁ በህይወት ዘመኔ ይገዛልሻለሁ እውነተኛ ፍቅርን ሁሌ ሰጥሻለሁ ከአንቺ ጋር በፍቅር በደስታ ኖራለሁ። እማ ዩዊ የኔ ቆንጆ ይኔ ያመለሸጋ በፍቅር አለም ውስጥ ለሰጠሽኝ ዋጋ አንድዬ አንድዬ ከፍዬ አልጨርስምና እዳይን ከፍዬ አልጨርስምና ይቅርታ እዳይን ከፍዬ አልጨርስምና ፈጣሪ ይክፈልሽ የኔ ልበቀና፣ እኔስ ቃል አጣሁኝ። እማ የኔ አስተዋይ፣ ከሁሉ የተለየሽ የኔ ውብ አማላይ፣ ገንይ ልዩ ነሽ የልቤ የበላይ፣ የኔ ስጦታ ነሽ ለህይወቴ ሲሳይ። ይላል፣ ውድ ተመልካቾቻችንና ምን ለማለት ነው የሚሰማንን ስሜት ለውድ ተከበሩ የህይወት አጋራችን ዳር አጋራችን የሚሰማን ስሜት የሚሰማን ነገር ስንገልጽ በተለያየ መልኩ በተለያየ መልኩ ሊሆን ይችላል። ስንገልጽ ጥሩ ነው መልካም ነው። ለነገ ቀጣይ ለሚሆኑ እንትኖች ጥሩ ነው መልካም ነው እና መቀጠል አለበት ብለን እናምናለን። እና ውድ ተመልካቾቻችን ዛሬ ይህን ይመስላል። ለሚሰማችን ሀሳባችን ኮሜንት ላይ አስቀምጡልኝ።